የደንብ በሽታዎች በጣም በስፋት እየተከሰቱ ይገኛል። ለዚህ ደግሞ ፑር ዳይት ወይም ደግሞ ደካማ አመጋገብ የምንለው እናም ከመጠን በላይ የሆነ ውፍረት በጣም ትልቁን አስተዋጽኦ እያደረጉ ይገኛሉ ማለት ነው። በተለይ በተለይ ከመጠን በላይ ውፍረት በጣም ብዙ ሰዎችን እያጠቃ ነው። ይህ ደግሞ ለካርዲዮቫስኩላር ዲዚዝ ወይም ደግሞ ለልብና ለደንቧንቧ በሽታዎች ተጋላጭ እያደርጋቸዋል ማለት ነው። ታዲያ ለዚህ ሁኔታ ደግሞ አንዱ መንስኤ ምንድነው? ደካማ የሆነ የደም ዝውውር ነው። ታዲያ ይህንን ደካማ የሆነ የደም ዝውውርን የሚረዱ እናም ሀይልን የሚጨምሩ ፍቱን የሆኑ መፍትሄዎችን በዚህ ቪዲዮ ላይ አሁን እነግራችኋለሁኝ። ነጭ ሽንኩርትናም ሎሚን ማዋሃድ ለልብና የደም ቧንቧዎች በርካታ የጤና ጥቅሞችን ሊሰጥ ይችላል ነጭ ሽንኩርት የደም ግፊትን ለመቀነስ የኮሌስትሮል መጠንን ለመቀነስ እናም አጠቃላይ የልብ ጤናን ለማሻሻል ባለው አቅም ይታወቃል የደም ስሮችን ለማዝናናት የደም ዝውውርን ለማሻሻል እናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችን ተጋላጭነትን ለመቀነስ የሚረዱ ንጥረ ነገሮችን ይዟል በሌላ በኩል ሎሚ በቫይታሚን ሲ እናም በአንቲ ኦክሲዳንት የበለጸገ ሲሆን ይህም በሰውነት ውስጥ ኢንፍላሜሽን እናም የኦክሳይድ ውጥረትን ለመቀነስ ይረዳል። ነጭ ሽንኩርትናም ሎሚ ሲጣመሩ ጤናማ የደም ግፊትን፣ የኮሌስትሮል መጠንንና የደም ቧንቧን ተግባርን በመደገፍ ለልብ ጤና በጋራ ሊሰሩ ይችላሉ። በተጨማሪም ነጭ ሽንኩርትናም ሎሚ ማጣመር በሽታ የመከላከል ስርዓትን ለማጠናከርና ከበሽታዎች ለመከላከል የሚረዱ ፀረ ባክቴሪያ እናም ፀረ ቫይረስ ባህሪያትም ሊኖራቸው ይችላል። ነጭ ሽንኩርትናም ሎሚን በአመጋገባችሁ ውስጥ አዘውትሮ ማካተት ልባችሁንናም አጠቃላይ ደህንነታችሁን ለመደገፍ ጣፋጭ የሆነ መንገድ ነው። ታዲያ ደካማ የደም ዝውውር በበርካታ መንስኤዎች ሊከሰት ይችላል። አስትሮስክሌሮሲስ፣ የፐሪፈራል አርተሪ ዲዚዝ፣ በስኳር በሽታ ከፍተኛ የደም ግፊት ከፍተኛ የሆነ ኮሌስትሮል በውፍረት አማካኝነት ይህ የብዙ ሰዎች ችግር ነው በማጨስ በማይንቀሳቀስ የአኗኗር ዘይቤ ማለትም ስፖርታዊ እንቅስቃሴዎችን የማታደርጉ ከሆነ በቫሪኮስ ቬን አማካኝነት በደም መርጋት ችግር በሬናውድ በሽታ በልብ በሽታ በጥልቅ ደመላሽ ቧንቧ ትሮምቦሲስ ዲፕ ቬን ትሮምቦሲስ በምንለው ስር በሰደደ ውጥረት፣ በድርቀት አማካኝነት፣ በሆርሞን መዛባት፣ በአውቶ ኢሚዩን ዲዚዝ፣ በነርቭ ጉዳት፣ በደም ማነስ፣ በቫይታሚን እጥረቶች፣ ለምሳሌ የቫይታሚን ቢ ትዌልቭ እና የቫይታሚን ኢ እጥረት፣ በታይሮይድ ችግሮች፣ ከፍተኛ የአልኮል መጠጥን የምትጠጡ ከሆነ የጉበት በሽታ እናም በኩላሊት በሽታ አማካኝነት የደም ዝውውራችን ደካማ ሊሆን ይችላል ማለት ነው። ታዲያ ደካማ የደም ዝውውር ሲኖር በርካታ አደጋዎችን ያስከትልብናል። እነዚህም እንግዲህ መደንዘዝናም፣ መንቀጥቀጥ፣ ቀዝቃዛ እጆችናም እግሮች፣ በእግሮች ላይ የሚከሰት እብጠት፣ የጡንቻ ቁርጥማት፣ ድካም፣ ማዞር፣ የቁስል ፈውስ ቀስ በቀስ መሆን፣ ቁስላችሁ ቶሎ አይድንም፣ የብልት መቆም ችግር በወንዶች ላይ የቆዳ ቀለም መቀየር፣ በተደጋጋሚ ቁስሎች መከሰት፣ የቲሹ ወይም ደግሞ የነርቭ ጉዳት፣ የኢንፌክሽን አደጋ መጨመር፣ የደም መርጋት ችግር፣ ስትሮክ፣ የልብ ድካም፣ የአካል ክፍሎች መጎዳት፣ የተጎዳው አካል ደግሞ ሊቆረጥ ይችላል፣ በከባድ ሁኔታዎች ማለት ነው። የማስታወስ ችሎታ መቀነስና ከፍተኛ የደም ግፊት ይከሰታል ማለት ነው። ስለዚህ እነዚህ በደካማ የደም ዝውውር አማካኝነት ሊከሰቱ የሚችሉ ናቸው። ታዲያ የደም ዝውውራችን ደግሞ ጥሩ ከሆነ ወደ ሴሎቻችን የተሻለ የኦክስጅን አቅርቦት ይኖራል፣ የተሻለ ንጥረ ነገር መሳብ ይኖራል፣ ፈጣን የሆነ የቁስል ፈውስ፣ የተሻለ የቆዳ ጤንነትናም ብርሃን መኖር፣ የኃይል መጠን መጨመር፣ የደም መርጋት አደጋ መቀነስ፣ የተሻለ የአንጎል ተግባር፣ የጠራ ትውስታ፣ ጤናማ የሆነ የልብ ተግባር፣ የተስተካከለ የደም ግፊት፣ የተሻለ የሙቀት መጠን ቁጥጥር፣ ጠንካራ የበሽታ መከላከያ ምላሽ፣ የእብጠት መቀነስ፣ የተሻለ የመገጣጠሚያ እናም የጡንቻ ተግባር፣ የተሻለ የአትሌቲክስ አፈጻጸም፣ የተሻለ የምግብ መፈጨት ሂደት፣ ሚዛናዊ የሆነ የሆርሞን ስርጭት፣ የተሻለ ከሰውነታችን መርዝን የማስወገድ ሂደት፣ የስትሮክ አደጋ መቀነስ፣ የተሻለ የጾታ ጤና በግንኙነት ላይ ቢሆን፣ ጤናማ የፀጉር እድገት፣ ጠንካራ ጥፍሮች፣ የቫሪኮስ ቬን ወይም ደግሞ ደመላሽ ቧንቧዎች አደጋ መቀነስ፣ የተሻለ ስሜትናም የአእምሮ ግልጽነት፣ የተሻለ የእንቅልፍ ጥራት፣ ስር የሰደዱ በሽታዎች አደጋ መቀነስ፣ የተሻለ የሊምፋቲክ ፍሳሽ ከጉዳት በፍጥነት ቶሎ ማገገምናም ጤናማ የአካል ክፍሎች ተግባር እንዲኖረን ይረዳል ማለት ነው። ስለዚህ የደም ዝውውራችን ጤናማ ሲሆን እነዚህ ሁላ ጤናማ ነገሮች በሰውነታችን ላይ ይኖራሉ ማለት ነው። ስለዚህ የደም ዝውውራችሁን ለማሻሻል የሚረዱ የነጭ ሽንኩርትናም የሎሚ ጥቅሞቹን እንዲሁም ደግሞ አጠቃቀሙን በዝርዝር እነግራችኋለሁኝ። ነጭ ሽንኩርት በተለይም በደም ዝውውር ላይ ባለው አዎንታዊ ተጽዕኖ በልብና የደም ስር ወይም ደግሞ በካርዲዮቫስኩላር ጥቅሞቹ በሰፊው ይታወቃል። ነጭ ሽንኩርት እንግዲህ አሊሲንን ይይዛል። አሊሲን በነጭ ሽንኩርት ውስጥ የሚገኝ ንቁ ንጥረ ነገር ነው። ነጭ ሽንኩርት ሲደቅ ወይም ደግሞ ሲቆረጥ አሊሲን የተባለ የሰልፈር ውህድን ያመነጫል። አሊሲን የደም ስሮችን በማዝናናትና ናይትሪክ ኦክሳይድ ምርትን በማሻሻል የደም ፍሰትን ያሻሽላል። ይህም የደም ስሮችን ያሰፋልናም የመቋቋም አቅምንም ይቀንሳል። ነጭ ሽንኩርት የደም ግፊትንም ይቀንሳል። ነጭ ሽንኩርት የሲስቶሊክናም የዲያስቶሊክ የደም ግፊትን እንደሚቀንስም ታይቷል። ዝቅተኛ የደም ግፊት ማለት ልብ ደም ለመሳብ ያን ያክል ጠንክሮ መስራት አይጠበቅበትም ማለት ነው። ይህም አጠቃላይ የደም ዝውውርን ያሻሽላል። ነጭ ሽንኩርት የደም መርጋትንም ይከላከላል። ነጭ ሽንኩርት ቀላል አንቲኮጉላንት ወይም ደግሞ ደምን የማቅጠን ባህርያት አሉት። የደም ፍሰትን ሊያስተጓጉሉ እናም የልብ ድካም ወይም ስትሮክን ሊያስከትሉ የሚችሉ የደም መርጋት አደጋን ለመቀነስም ይረዳል። ነጭ ሽንኩርት ኮሌስትሮልንም ይቀንሳል። ነጭ ሽንኩርት አጠቃላይና ኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን በትንሹ ሊቀንስም ይችላል። በደም ቧንቧዎች ውስጥ ያለው የፕላክ ክምችት አነስተኛ መሆን ማለት ለስላሳ እናም የበለጠ ቀልጣፋ የደም ፍሰት አለ ማለት ነው። ነጭ ሽንኩርት ጸረ ብግነት ውጤቶችም አሉት። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን የደም ስሮችን ሊጎዳ እናም የደም ዝውውርን ሊገድብ ይችላል። የነጭ ሽንኩርት አንቲኢንፍላማቶሪ ውህዶች የደም ስሮችን ለመጠበቅናም ተለዋዋጭናም ጤናማ እንዲሆኑ ይረዳሉ። ነጭ ሽንኩርት በአንቲ ኦክሲዳንቶች የበለጸገ ነው። አንቲ ኦክሲዳንቶች የደም ስሮችን ሊጎዳ እናም የደም ዝውውርን ሊያስተጓጉል የሚችል ኦክሲዲቲቭ ስትረስን ይከላከላሉ። ነጭ ሽንኩርት በደም ውስጥ ያለውን የአንቲ ኦክሲዳንት መጠንን ከፍ ያደርገዋል፣ ይህም የደም ቧንቧዎችን ከጉዳት ለመከላከል ይረዳል። ነጭ ሽንኩርት የደም ቧንቧ የመለጠጥ ችሎታንም ይደግፋል። ይህ በጊዜ ሂደት የሚታይ ተጽዕኖ ነው። አዘውትሮ ነጭ ሽንኩርትን መውሰድ በተለይም ዕድሜ እየገፋ ሲሄድ የደም ቧንቧዎችን የመለጠጥ ችሎታን ለመጠበቅ ይረዳል። ተለዋዋጭ የደም ቧንቧዎች የተሻለ የደም ፍሰት እንዲኖር ይረዳሉ እናም የደም ግፊት አደጋንም ይቀንሳሉ ማለት ነው። ታዲያ የደም ዝውውርን የሚያሻሽሉ ጥቅሞቹ ለማግኘት ነጭ ሽንኩርትን በአመጋገባችሁ ውስጥ ውጤታማ በሆነ መንገድ ለማካተት እንዴት መጠቀም እንዳለባችሁ ደግሞ ልንገራችሁ አንደኛ ጥሬ ነጭ ሽንኩርትን መብላት ነው ከአንድ እስከ ሁለት ክሎፍስ ወይም ደግሞ ፍንካች ነጭ ሽንኩርትን ማድቀቅ ወይም ደግሞ መቁረጥ ከዛም ለአስር ደቂቃዎች ያክል ሳትበሉት ማቆየት በዚህ ጊዜ በነጭ ሽንኩርት ውስጥ ያለ ውህድ አህሊሲንን ያነቃቀዋል ከዚያም እንደክኒን ክኒን በውሃ መዋጥ ወይም ደግሞ ከምግብ ጋር ቀላቅላችሁ መመገብ ትችላላችሁ ጣዕሙ ደግሞ ከከበዳችሁ ከማር ወይም ደግሞ ከሎሚ ጋር አዋህዱት። ሁለተኛ የነጭ ሽንኩርት ሻይን መጠቀም ነው። የተከተፈ ነጭ ሽንኩርት በውሃ ውስጥ ከአምስት እስከ አስር ደቂቃዎች አፍሉት። ከዛም ማጣራት እናም ሎሚ እናም ማርን ጨምሩበት። ለልብ ጤና እናም በሽታ የመከላከል አቅምን ለመጨመር ጠዋት ወይም ደግሞ ከመተኛታችሁ ከሰላሳ ወይም ከአንድ ሰዓት በፊት መጠቀም በጣም ጥሩ ነው። ሶስተኛ በነጭ ሽንኩርት የተቀመመ የወይራ ዘይትን መጠቀም ነው። የነጭ ሽንኩርት ቅርንፉድን ወይም ደግሞ ፍንካችን በወይራ ዘይት ውስጥ በቀስታ አሙቁት። ዘይቱን ለሰላጣ ወይም ደግሞ በአትክልትና ዳቦ ላይ በመጨመር መጠቀም ነው። ጣዕምን እናም ለልብ ጤናማ ቅባቶችን ይጨምራል። አራተኛ በተዘጋጁ ምግቦች ላይ መጨመር ነው። በሩዝናም፣ በስጋ በወጥ፣ በሾርባዎችናም በተለያዩ ወጦች ውስጥ መጨመር። የበሰለ ነጭ ሽንኩርት ለሆድ ቀላል ነው፣ ነገር ግን ማሞቅ አሊሲንን ይቀንሰዋል። ስለዚህ ሁለቱንም ጥሬ ወይም የበሰለ ነጭ ሽንኩርትን መጠቀምን ይመረጣል ማለት ነው። ደም አቅጠኛ መድኃኒቶችን የምትወስዱ ከሆነ ወይም ደግሞ የጤና ችግር ካለባችሁ በመጀመሪያ ሐኪማችሁን ማማከር ጥሩ ነው። ነጭ ሽንኩርት ከአንዳንድ መድኃኒቶች ጋር ሊገናኝ ስለሚችል ኛ ደግሞ ሎሚ ነው። ሎሚ ለልብና የደም ስር ወይም ደግሞ ለካርዲዮቫስኩላር ጤና እጅግ ጠቃሚ ሲሆን የደም ዝውውርን በተፈጥሯዊ መንገዶች ለመደገፍ ይረዳል። ሎሚ ለደም ዝውውር እንዴት እንደሚረዳ እናም በየቀኑ በአመጋገባችሁ ውስጥ ማካተት ለምን ጠቃሚ እንደሆነ ልንገራችሁ። አንደኛ ሎሚ በቫይታሚን ሲ የበለጸገ ነው። የአንቲኦክሲዳንት ኃይል አለው። ቫይታሚን ሲ የደም ስሮች ግድግዳዎችን ያጠናከራል እናም የመለጠጥ ችሎታቸውን ያሻሽላል። የተሻለ የደም ስሮች የበለጠ ቀልጣፋ እናም የደም ፍሰትናም፣ የመሰበር ወይም የመዘጋት አደጋን ይቀንሳል። ሁለተኛ የኮላጅን ምርትን ያበረታታል። ኮላጅን የደም ቧንቧዎችን እናም ደም መላሾችን አወቃቀር ለመጠበቅ አስፈላጊ ነው። ጠንካራ እናም የበለጠ ተለዋዋጭ የደም ስሮች ጤናማ የደም ዝውውርን ለመቆጣጠር ይረዳሉ። ሶስተኛ ተፈጥሯዊ ደም ማቅጠኛ ባህሪ ያለው የሎሚ አሲድነትና ፍላቮኖይርስ ደምን በቀስታ ያቀጥናሉ። ቀጭን ደም በቀላሉ ይፈሳል፣ የደም መርጋት አደጋን ይቀንሳል እናም የደም ዝውውርንም ያሻሽላል። አራተኛ የደም ግፊትን ለመቀነስም ይረዳል። ሎሚ ፖታሲየም እናም ሌሎች ንጥረ ነገሮችን የያዘ ሲሆን ይህም የደም ስሮችን ለማዝናናት እናም ከመጠን በላይ ሶዲየምን ለማስወገድ ይረዳል። ዝቅተኛ የደም ግፊት በልብና የደም ስር በካርዲዮ ቫስኩላር ስርዓት ላይ ያለውን ጫናን ይቀንሳል። አምስተኛ መርዝን ለማስወገድ እናም የተሻለ የጉበት ተግባር እንዲኖር ይረዳል። በደንብ የሚሰራ ጉበት መርዛማ ንጥረ ነገሮችን በብቃት ያጣራል። ይህም እብጠትን ይቀንሳል፣ እናም ጤናማ ደምንም ይደግፋል። ሎሚ በተለይም ጠዋት ላይ በሞቀ ውሃ ሲወሰድ እንደ ቀላል መርዝ ማስወገጃ ሆኖ ይሰራል። ስድስተኛ አንቲ ኢንፍላማቶሪ ባህሪያትም አለው። ኢንፍላሜሽን የደም ስሮችን ሊጎዳ እናም የደም ፍሰትን ሊያስተጓጉል ይችላል። ፍላቮኖይድስ እንደ ሄስፐሪድን ያሉ በደም ስሮች ውስጥ ያለውን ኢንፍላሜሽን እናም የኦክሲዲቲቭ ውጥረትን ይቀንሳሉ። ሰባተኛ የብረት መሳብን ይረዳል። ቫይታሚን ሲ በእጽዋት ላይ በተመሠረቱ ምግቦች ውስጥ የብረት መሳብን ያሻሽላል። ብዙ ብረት ማለት የተሻለ ቀይ የደም ሴሎች ምርትናም በሰውነት ውስጥ የኦክሲጅን መጓጓዣ ይኖራል ማለት ነው። ስምንተኛ እርጥበትንም ይደግፋል። ድርቀት ደምን ያጠናክራል፣ ይህም የደም ዝውውርን ዘገምተኛ ያደርገዋል። ሎሚን በውሃ ላይ በመጨመር መጠጣት የተሻለ የፈሳሽ ሚዛንን ለመጠበቅናም ኤሌክትሮላይቶችንም ይጨምራል ማለት ነው። ታዲያ ሎሚን ለመጠቀም በመጀመሪያ ደረጃ ግማሽ ትኩስ የሎሚ ጭማቂን አዘጋጁ። አንድ ኩባያ የሞቀ ውሃ ግን ያልፈላ መሆን አለበት። እንደ አማራጭ ትንሽ ቁራጭ ትኩስ ዝንጅብልን በመቀላቀል መጠጣት ትችላላችሁ። ጠዋት ላይ ለመጀመሪያ ጊዜ የምግብ መፈጨትንናም የደም ዝውውርን ያበረታታል። ሜታቦሊዝምን ያፋጥናልናም መርዛማ ንጥረ ነገሮችንም ያስወግዳል። በቀን ከግማሽ ሎሚ በላይ አትጠቀሙ። ሁለተኛ ለማዘጋጀት ደግሞ አንድ የሻይ ማንኪያ የሎሚ ጭማቂን ማዘጋጀት፣ አንድ ትንሽ ነጭ ሽንኩርትን ማዘጋጀት የተፈጨ ይሁን አንድ የሻይ ማንኪያ ጥሬ ማርን አዘጋጁ። ግማሽ ኩባያ የሞቀ ውሃን በማዘጋጀት እነዚህን አንድ ላይ መቀላቀልና እንደ ሻት በፍጥነት መጠጣት ነው። ጥቅሞቹ ደግሞ የነጭ ሽንኩርት ደምን የማቅጠንና የደም ስሮችን የማዝናናት ኃይልን ከሎሚ የማጽራትናም የአንቲ ኦክሲዳንት ተጽዕኖዎች ጋር ያጣምረዋል ማለት ነው። ሶስተኛ ደግሞ የእርድና የሎሚ መጠጥ ነው። ግማሽ የሎሚ ጭማቂን ማዘጋጀት፣ ግማሽ የሻይ ማንኪያ የእርድ ዱቄት ወይም ደግሞ ትኩስ እርድን ማዘጋጀት፣ ትንሽ መጠን ቁንዶ በርበሬን መጨመር። ምክንያቱም በእርድ ውስጥ ያለውን ኩርኩሚንን ለመምጠጥ ስለሚረዳ ማለት ነው። ቁንዶ በርበሬ፣ አንድ ኩባያ የሞቀ ውሃን አዘጋጁ። እንደ አማራጭ ጣዕምን ለመጨመር ማርን መጠቀም ትችላላችሁ። እነዚህን አንድ ላይ አርጋችሁ መጠጣት ነው። ጥቅሞቹ ደግሞ ኃይለኛ አንቲ ኢንፍላማቶሪ የሆነ መጠጥ ነው። የደም ፍሰትንና በሽታ የመከላከል አቅምንም ይደግፋል። ሁለተኛ ደግሞ የሎሚ እናም የዝንጅብል ሻይን ማዘጋጀት ነው። ከአንድ እስከ ሁለት ትንሽ ቁራጭ ትኩስ ዝንጅብልን አዘጋጁ። ግማሽ የሎሚ ጭማቂን ማዘጋጀት፣ አንድ ኩባያ የሞቀ ውሃ ማዘጋጀት። እንደ አማራጭ የቀረፋ እንጨት ወይም ደግሞ ማርን መጠቀም ትችላላችሁ። እነዚህን በማድረግ ሻይን አዘጋጅታችሁ መጠቀም ነው። ዝንጅብል የደም ዝውውርን ያሻሽላል እናም ሰውነታችሁን ያሞቋል። ሎሚ ደግሞ አንቲ ኦክሲዳንቶችን እናም የሚያድስ ጣዕምንም ይጨምራል ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ታዲያ ለሶስት ቀን የሚሆን የደም ዝውውርን የሚያሻሽል መጠጥን ለማዘጋጀት ደግሞ ለተከታታይ ሶስት ቀን እንዴት ማዘጋጀት እንደምትችሉ ልንገራችሁ ቀናችሁን በጉልበት ወይም ደግሞ ኃይል እንዲሰጣቸው አድርጋችሁ ለመጀመር ጤናማ የደም ፍሰትን ለመደገፍና በተፈጥሮ ኃይልን ለመጨመር ይረዳችኋል። በመጀመሪያው ቀን፣ ቀን አንድ ላይ ማለት ነው። የነጭ ሽንኩርትናም የሎሚ መጠጥን ማዘጋጀት ነው። ሰውነታችሁን ለማራስናም የሰውነታችሁን ስርዓትን ለማዘጋጀት በመጀመሪያ አንድ ሙሉ ብርጭቆ የሞቀ ውሃን መጠጣት ነው። ከዚያም አንድ ሻይ ማንኪያ የሎሚ ጭማቂን አዘጋጁ። አንድ ፍንካች የተፈጨ ነጭ ሽንኩርት አንድ የሻይ ማንኪያ ማር፣ ግማሽ ኩባያ የሞቀ ውሃ ማዘጋጀት በደንብ መቀላቀልና መጠጣት ነው። ኃይለኛ የሆነ ከሰውነታችን መርዞችን የማጽዳትና የደም ዝውውርን የሚያሻሽል ጥምረት ነው። ከነጭ ሽንኩርት የሚገኘው አሊሲን እናም የሎሚ አንቲኦክሲዳንቶች ለደም ስሮቻችን በጣም ጥሩ ነው። ቀን ሁለት ላይ ደግሞ የእርድና የሎሚ መጠጥን ማዘጋጀት ነው። ግማሽ የሎሚ ጭማቂን አዘጋጁ። ግማሽ የሻይ ማንኪያ እርድን ማዘጋጀት ነው። ዱቄትን ወይም ደግሞ ትኩስ እርድ ማዘጋጀት፣ ትንሽ መጠን ቁንዶ በርበሬ። ቅድም እንዳልጓችሁ በእርድ ውስጥ የሚገኘውን ኩርኩሚንን ሰውነታችን በቀላሉ እንዲመጥ ማለት ነው። አንድ ኩባያ የሞቀ ውሃ ማዘጋጀት፣ እንደ አማራጭ አንድ የሻይ ማንኪያ ማርን በመቀላቀል መጠጣት ነው። የደም ቧንቧዎች ውስጥ ያለውን ኢንፍላሜሽንን ይቀንሳል፣ የደም ፍሰትን ይደግፋል፣ እናም በሽታ የመከላከል ስርዓትን ያጠናክራል። ቀን ሶስት ላይ ደግሞ የሎሚ እናም የዝንጅብል ሻይን መጠቀም ነው። ትንሽ መጠን ቁራጭ ዝንጅብልን ማዘጋጀት፣ ግማሽ የሎሚ ጭማቂ፣ አንድ ኩባያ የሞቀ ውሃ ማዘጋጀት እንደ አማራጭ ደግሞ የቀረፋ እንጨቱን ወይም ደግሞ ማርን መጠቀም ትችላላችሁ። ከአምስት እስከ አስር ደቂቃዎች ያክል አፍሉት እናም ከዛ በኋላ አጥልላችሁ መጠጣት ነው። ይህ ኃይል ሰጪ የሚያረጋጋ እናም ቀኑን ሙሉ ሰውነታችሁ የደም ዝውውርን በሚደግፍ ሁኔታ ውስጥ እንዲቆይ ያደርገዋል ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ሎሚ እናም ነጭ ሽንኩርት የደም ዝውውርን ለማሻሻል እንዲሁም ደግሞ ኃይልን ለመጨመር ከፍተኛ ጠቀሜታን ይሰጣሉ ማለት ነው። ታዲያ ከጤናማ አመጋገብ ጋር መታከል ወይም ደግሞ መጨመር አለባቸው ማለት ነው። ከነዚህ መጠጥ ውጪ ጤናማ የሆነ አመጋገብን መመገብ ይኖርባቸዋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።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 አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።